ሰላም ጤና ይስጥልን። እንደምንቆያችሁ ዛሬ እንግዲህ የምንገኘው በመስቀል አደባባይ ነው። የተገኘንበት ምክንያት የኢንዱስትሪ ሚኒስትር ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በመተባበር ያዘጋጀው የኢትዮጵያ ታምርት የአስር ኪሎ ሜትር የሩጫ ውድድር ነው። እንግዲህ ይህን ውድድር የኢንዱስትሪ ሚኒስትር አቶ መላኩ አለበል እንዲሁም የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ በጋራ አስጀምሮታል። እንግዲህ በዚህ ውድድር ከ34 ክለቦች የተውጣጡ 600 አትሌቶች እንዲሁም ከ በላይ ግለሰቦች ይሳተፋሉ። እንግዲህ ይሄ ውድድር እንግዲህ ሲካሄድ እንግዲህ ጤናማና ብቁ ትውልድ ለማፍራት ያለመ እንደሆነ በመድረኩ ተነስቷል። በዚህ ውድድር አሸናፊ ለሚሆኑም የብር ሽልማት እንደተዘጋጀ ለማወቅ ችለናል። እንግዲህ ውድድሩን ከቦታው ሆነን እያደረሳችሁ እንገኛለን። አብራችሁ ቆይ ዛሬ መስቀል አደባባይ ነው የምንገኘው። የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ነው። ከ2014 ጀምሮ በየዓመቱ እያካሄድነው ያለነው የሩጫ ውድድር ነው። ዋነኛ ዓላማው የኢትዮጵያን ምርት ለማስተዋወቅ፣ ዜጎች በሀገራቸው ምርት እንዲኮሩ የማድረግ ምርታማ የፋብሪካ ሰራተኞችን ለማበረታታት፣ ለመፍጠር እንዲሁም ደግሞ ባለድርሻ አካላትን ቅንጅት ለማጠናከር ነው የዚህ መድረክ አላ አሁን ለሦስተኛ ጊዜ ነው እየተካሄደ ያለው። ግን መስቀል አደባባይ ላይ በ10 ኪሎ ሜትር ደረጃ ሁለተኛ ብለን ልንወስደው እንችላለን። ከዛ በፊት እንጦጦ ላይ እየተካሄደ ነው፣ ከዚህኛው መለስ ያለ ነበር። ባለፉት አመታት እንደ ሀገር ከሠራናቸው ትልልቅ ስራዎች መካከል አንዱ ዜጎች የሀገራቸውን ምርት እንዲያውቁ እና እንዲጠቀሙ ማድረግ ነው። ይህ እንዲህ አይነት ስፖርታዊ ውድድሮች ፋይዳቸው ከፍተኛ ነው። ምክንያቱም ስፖርት ብቁ፣ ንቁ አሸናፊ ዜጋን የመፍጠር አቅም ያለው ዘርፍ ነው። ብቁ፣ ንቁ አሸናፊ ሀገር ለመፍጠር ደግሞ የአምራች ኢንዱስትሪዎች ያሉ ምርቶችን ምርታማ ለማድረግ ስፖርታዊ ውድድሮች በጣም ወሳኝ ናቸው። እንደ ባህልና ስፖርት ሚኒስቴር ስፖርትን ባህላዊ መሰረት እንዲኖር የዜጎች የእለት ተዕለት ምንምድ እንዲሆን ማድረግ ላይ ብዙ ስራ እየሰራን ነው ያለነው። ማስ ስፖርትን ጨምሮ እንደዚህ አይነት ብዙ ሰው አንድ ላይ የሚሮጡበት የሩጫ ፕሮግራሞችን ህዝብ ዘንድ ከፍተኛ የሆነ መነጋጋትን ይፈጥራል። የዜጎችን አብሮነት፣ አንድነትን፣ ህብረ ብሔራዊነትን ከንግግር ባለፈ በተግባር ሰው አብሮ ስሮት የተለያየ ደረጃ ያላቸው የተለያዩ ሃይማኖት፣ የተለያየ ባህል ያላቸው ከተለያዩ አካባቢ የመጡ ሰዎች አንድ ላይ ስፖርት ሲሰሩ አብሮነትን ከፍ ያለ አስተዋጽኦ አለው። ከዛ በላይ ደግሞ ስፖርቱ አገሪቱ ላይ እንዲያድግ ፕሮሞት ያደርጋል፣ ስፖርትን ያስታውቃል። በሌላ በኩል ተተኪ ስፖርተኞችን ቀጣይ የተለያዩ አለም አቀፍ አገር አቀፍ ደረጃም በሚደረጉ ውድድሮች ላይ ተሳትፎ ውጤት ሊያመጡ የሚችሉ ታዳጊ አትሌቶችን ስፖርተኞችን የማፍራት ይህን ውድድር ላይ ሲሳተፍ ዛሬ ለመጀመሪያ ጊዜ ነው። ከአሁን በፊት እሁድን ማሳልፈው ከጓደኞቼ ጋር በመሆን ያው ብቻ ኢትዮጵያ ታምርት ሱረት